ሰላም ጤና ይስጥልን፣ እንደምን ዋላችሁ። ከኬር ቮክስ አፍሪካ የጥቅምት 21 2018 ዜናዎች ይዘንላችሁ መጥተናል። በቅድሚያም አርስተ ዜና የኢትዮጵያ አየር መንገድ ከቻፓ ኩባንያ ጋር በአጋርነት ለመስራት የመግባቢያ ስምምነት ተፈራረሙ። ፈርስት አዲስ ኢንቨስትመንት ባንክ የተሰኘ ራሱን የቻለ የመጀመሪያ የኢንቨስትመንት ባንክ ተቋቋመ። የአዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉ ተገለጸ። በሄይቲ እና ጃማይካ ከባድ አውሎ ነፋስ ባስከተለው ጎርፍ ሳቢያ የበርካቶች ሕይወት አለፈ። ከ11000 በላይ የመደበኛ ነጋዴዎች በሕጋዊነት መስራት የሚችሉበት ቦታ ተለይቷል። የግብጹ ፕሬዝዳንት አብዱል ፈታ አልሲሲ ኤርትራ ሉዓላዊነቷንና የግዛት አንድነቷን እንድታስጠብቅ እንደግፋለን አሉ። የሲቪል ማህበረሰብ ድርጅቶች ባለስልጣን አንድ መቶ ድርጅቶች ንብረት ምዝገባ እንዲያካሂዱ አዘዘ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ በኦሮሚያ ክልል ምስራቅ አርሲ ዞን የተፈጸመውን ግድያዎች አወገዘ። ውድ አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህ መረጃዎች በዝርዝር ትሰማላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑን ትኩስ መረጃ ያግኙ። ወደ ቀዳሚ ዜናችን ስናልፍ የኢትዮጵያ አየር መንገድ ከቻፓ ኩባንያ ጋር በአጋርነት ለመስራት የመግባቢያ ስምምነት መፈራረሙ ተገለጸ። የኢትዮጵያ አየር መንገድ ግሩፕ ከቻፓ ኩባንያ ጋር በአጋርነት መስራት የሚያስችለውን የመግባቢያ ስምምነት መፈራረሙን ገልጿል። የመግባቢያ ስምምነቱን የኢትዮጵያ አየር መንገድ ግሩፕ ምክትል ዋና ስራ አስፈጻሚ አቶ ኃይለ መለኮት ማሞና የቻፓ ኩባንያ መስራቾች ትናንት ተፈራርመዋል። በስምምነቱ መሰረት ቻፓ ኩባንያ ደንበኞች በኢትዮጵያ አየር መንገድ ድህረ ገጽ ላይ በሁሉም የክፍያ አማራጮች የትኬት ግዢ አገልግሎት እንዲያገኙ ያስችላል። በዚሁ ወቅት የኢትዮጵያ አየር መንገድ ምክትል ዋና ሥራ አስፈጻሚ አቶ ኃይለ መለኮት ማሞ ከቻፓ ኩባንያ ጋር የተደረገው ስምምነት ደንበኞች በአንድ ፕላትፎርም በቀላሉ የትኬት ግዢ መፈጸም እንዲችሉ የሚያደርግ መሆኑን ገልጸዋል። በተጨማሪም አየር መንገዱ ከቻፓ ኩባንያ ጋር በትብብር ለመስራት ያደረገው ስምምነት የሀገር ውስጥ የቴክ ኩባንያዎች እንዲጠናከሩ እንደሚረዳም ጠቁመዋል። የቻፓ ኩባንያ ዋና ሥራ አስፈጻሚ አቶ ናኤል ኃይለማርያም በበኩላቸው የአየር መንገዱ ደንበኞች የኤቴም ካርድ ቁጥርን በመጠቀም ያለ ማሽን ክፍያ መፈጸም እንዲችሉ ተናግረዋል። አክለውም ኩባንያ ወደፊት ኢትዮጵያን ቴክኖሎጂን በመጠቀም ማንኛውንም ምርትና አገልግሎት እንዲገዙ የሚያስችል አሰራር ለመፍጠር ህልም እንዳለው ገልጸዋል። ከአራት ዓመታት በፊት በሁለት ኢትዮጵያውያን የተመሰረተው ቻፓ ኩባንያ ከ60 በላይ ለሚሆኑ ሰዎች የስራ ዕድል መፍጠሩንም ተመላክቷል። በቀጣዩ ዜናችን ፈርስት አዲስ ኢንቨስትመንት ባንክ የተሰኘ ራሱን የቻለ የመጀመሪያው የኢንቨስትመንት ባንክ ተቋቋመ። ፈርስት አዲስ ኢንቨስትመንት ባንክ የተሰኘ ራሱን የቻለ የመጀመሪያው የኢንቨስትመንት ባንክ ከኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ ወስዶ ዛሬ በ28 ሚሊዮን ብር ካፒታል በይፋ ተቋቁሟል። ባለስልጣኑ ከአሁን ቀደም በኢትዮጵያ ንግድ ባንክና በወጋገን ባንክ ስር ለተቋቋሙ ሁለት የኢንቨስትመንት ባንኮች ፍቃድ መስጠቱ ይታወሳል። አዲስ የተቋቋመው የኢንቨስትመንት ባንክ በኩባንያዎችና ድርጅቶች ውህደት እና ግዢ ማማከር፣ ድርጅቶችን ወደ ግል ይዞታ ስለማዘዋወር ማማከር፣ የገበያ ጥናት ማካሄድ፣ ኩባንያዎችን መልሶ ማደራጀትና አዲስ ካፒታል የማፈላለግ አገልግሎቶችን ይሰጣል ተብሏል። ወደ ሌላ ዜናችን ስናልፍ የአዳዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉ ተገለጸ። የአዳዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉን አስከትሎ ኩባንያዎች በውሳኔው ላይ ቅሬታን አቅርበዋል። ከመንግስት በተሰጠ አቅጣጫ መሰረት የአዳዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉን የነዳጅና ኢነርጂ ባለስልጣን አስታውቋል። ባለስልጣኑ ይህንን ያስታወቀው የነዳጅ ውጤቶች የገበያ ድርሻ ቀመር ክለሳ ጥናትና የነዳጅ ውጤቶች የስርጭት ቀመር የአሰራር ስርዓት መመሪያ የነዳ አቅራቢ ኩባንያዎች በተገኙበት ጥቅምት 15 2017 ውይይት በተደረገበት መድረክ ላይ ነው። በዚህ ወቅት የባለስልጣኑ ምክትል ዋና ዳይሬክተር አቶ ዲቦራ ፎፋ ማደያዎች ጉዳይ በተመለከተ ሲያስረዱ አዳዲስ ኩባንያዎች ባሉበት ይቆያሉ ብለዋል። ከተወሰነላቸው በጣት ከሚቆጠሩ ግንባታዎች ውጪ የግንባታ ፈቃድ መስጠት አዲስ የማስጀመር ሂደት ባለበት እንዲቆም መንግሥት ወስኗል ያሉት ምክትል ዋና ዳይሬክተሩ አክለውም ያሉትን በአግባቡ መጠቀም እንደሚያስፈልግ አጽንዖት ሰጥተዋል። የክልል አመራሮችም ነዳጅን ከመቆጣጠር ሂደት እጃቸውን እንዲያወጡ መንግስት ግልጽ መመሪያ መስጠቱንም ተናግረዋል። የባለስልጣኑ ዋና ዳይሬክተር ዶክተር ደስታ መኳንንት በበኩላቸው በአራት መስፈርቶች የማደያ የሌላቸው ከፍተኛ መጨናነቅ ያለባቸው፣ በኮሪደር ልማት የፈረሱና ውስን ማደያዎች ያላቸው በተለይ ደግሞ ኮንትሮባንድ የሚበዛባቸው አካባቢዎች ያልሆኑ ተብሎ በኮሚቴ ዝርዝር ታይቶና ተለይቶ የጠቅላይ ሚኒስትር ጽሕፈት ቤት ከፈቀደላቸው ዘጠኝ ያህል ማደያዎች ግንባ ግንባታዎች ውጪ ጉዳዩ ዝግ ነው ብለዋል። በቀጣዩ ዜናችን በሄይቲ እና ጃማይካ ከባድ አውሎ ነፋስ ባስከተለው ጎርፍ ሳቢያ የበርካቶች ህይወት አልፏል። በሄይቲ እና ጃማይካ የተከሰተው ሃሪኬን ሜዲሳ የተሰኘ ወጀብና ዝናብ የቀላቀለ ከባድ አውሎ ነፋስ ባስከተለው የጎርፍ መጥለቅለቅ ሳቢያ እስካሁን የ49 ሰዎች ህይወት ማለፉ ተሰምቷል። በሄይቲ የ30 ሰዎች ህይወት ማለፉንና ከ20 በላይ ሰዎች የገቡበት አለመታወቁን የሀገሪቱ ባለስልጣን አስታውቋል። እስካሁን ያሉበት ሁኔታ ያልታወቁ ሰዎችን የመፈለጉ ሥራ መቀጠሉን ባለስልጣኑ ለአልጄዚራ ገልጿል። ከዚሁ ጋር በተያያዘም የማቶች ቁጥር ሊያሻቅብ እንደሚችል አመላክቷል። እንዲሁም የአውሎ ንፋስ ሰለባይ በሆነችው ሌላኛዋ ሀገር ጃማይካ የ19 ሰዎች ህይወት ማለፉን ሮይተርስ ዘግቧል። እስካሁን ከተመዘገቡት በጣም ኃይለኛ የአትላንቲክ አውሎ ንፋስ እንዲሁ እንደሆነ የተነገረለት ሀሪኬን ሜሊሳ በሰዓት 295 ኪሎ ሜትር እንደሚከንፍ ተገልጿል። አውሎ ነፋሱ የጃማይካ ምዕራባዊ ክልል በመምታት አስከፊ ጉዳት ማድረሱን የሀገሪቱ ባለስልጣናት ተናግረዋል። ሃሪኬን ሜሊሳ በካሪቢያን ቀጠና፣ ኩባ፣ ሄይቲ እና ጃማይካ በሰው ህይወት እንዲሁም በንብረት ላይ የከፋ ጉዳት ማድረሱ ተሰምተዋል። ይህን ተከትሎም በካሪቢያን የሚገኙ በመቶ ሺዎች የሚቆጠሩ ሰዎች ከኤሌክትሪክ ኃይል አቅርቦት ውጪ መሆናቸውን ዘገባው አመላክቷል። የኤሌክትሪክ አቅርቦቱ ለመመለስና አካባቢዎቹንም የማ ተግባራት እየተከናወኑ እንደሚገኝም ተጠቅሷል። ወደ ሌላ ዜናችን ስናልፍ የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ኤርትራ ሉዓላዊነቷን እና የግዛት አንድነቷን እንድታስጠብቅ እንደግፋለን አሉ። የግብፁ ፕሬዚዳንት አብዱልፈታ አልሲሲ ኤርትራ ሉዓላዊነቷን እና የግዛት አንድነቷን እንድታስጠብቅ ግብጽ ድጋፍ ለማድረግ ቁርጠኛ መሆኗን ካይሮ ውስጥ ዛሬ ከፕሬዚዳንት ኢሳያስ አፈወርቂ ጋር በተወያዩበት ወቅት አረጋግጠዋል። ፕሬዚዳንት ኢሳያስ ግብጽ በአፍሪካ ቀንድ መረጋጋት ለማስፈን እና ልማት ለማምጣት የምታደርገውን ጥረት አድንቀዋል። ሁለቱ መሪዎች የቀይ ባህርን ጸጥታ ለማረጋገጥ እና የባህር ትራንስፖርትን ደህንነት ለማስጠበቅ በቅንጅት እንሰራለንም ብለዋል። መሪዎቹ ለሱዳን ጦር ሰራዊት ድጋፍ መስጠት እንደሚያስፈልግም አጽንኦት ሰጥተውበታል። በቀጣዩ ዜናችን የሲቪል ማህበረሰብ ድርጅቶች ባለስልጣን አንድ መቶ ድርጅቶች ንብረት ምዝገባ እንዲያካሂዱ አዘዘ። የሲቪል ማህበረሰብ ድርጅቶች ባለስልጣን አንድ መቶ ድርጅቶች ንብረት ምዝገባ እንዲያካሂዱ አ ተያዟል ። ባለስልጣኑ ድርጅቶቹ ንብረታቸውን መዝግበው እንዲያሳውቁት እስከ ኅዳር 13 ድረስ የጊዜ ገደብ ሰጥቷል። ባለሥልጣኑ የንብረት ምዝገባው ያስፈለገው በሕዝብ ስም የተሰበሰቡ ሀብቶች ለታለምላቸው ዓላማ መዋላቸውን ለማረጋገጥ እንደሆነ ገልጿል። ምዝገባው በአገር ደረጃ በሲቪል ማህበረሰቡ ዘርፍ ምን ያህል የሚንቀሳቀስና የማይንቀሳቀስ ንብረት እንዳለ ጥቅል መረጃ ለመሰብሰብ አስፈላጊ መሆኑንም ባለስልጣኑ ጠቅሷል። መጨረሻ ወደ ያዝነው ዜናችን ስናልፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ በኦሮሚያ ክልል ምስራቅ አርሲ ዞን የተፈጸሙትን ግድያዎች አወገዘ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ በኦሮሚያ ክልል ምስራቅ አርሲ ዞን በጉና መርቲ ሸርካ እና በሆሎንቄ ዋዊ ወረዳዎች በጥቅምት ወር ብቻ 25 የቤተክርስቲያኗ ተከታዮች ላይ በታጣቂዎች የተፈጸመውን ግድያ አውግዟል። ሲኖዶሱ ግድያው አስነዋሪ፣ ፈጽሞ ተቀባይነት የሌለው ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶችን የሚሸረሽር ክብረ ነክና ኢሥነ ምግባራዊ ነው ብሏል። መንግስታዊ አካላት ድርጊቱን በማውገዝ በሕይወት የመኖርና የእምነት ነጻነት መብቶችን እንዲያስከብሩ ድርጊቱን የፈጸሙትን አካላት ለሕግ እንዲያቀርቡና ለድርጊቱ የሕግ ከለላ እንዲሰጡም ሲኖዶሱ ጠይቋል።